የሐዲያ ሕዝብ ያሳየውን እንግዳ አቀባበል ኢትዮጵያዊነትን አጉልቶ የሚያሳይ እንደሆነ የብሔር ብሔረሰቦች በዓል ለማክበር ወደ ሆሳዕና ከተማ የመጡ እንግዶች ተናገሩ። ቤቴሊም ደመቀ ተጨማሪ አላት። ሀያኛውን የኢትዮጵያ ብሔሮች ብሔረሰቦችና ና ህዝቦች ቀን በዓል ለማክበር ከሀገሪቱ ሁሉም አካባቢዎች ወደ ማዕከላዊ ኢትዮጵያ ክልል መቀመጫ ወደ ሆነች ሆሳና ከተማ ገብተዋል። እንግዶቹ በተለያዩ አቅጣጫዎች ወደ ከተማው ሲገቡ በአካባቢው ማህበረሰብ፣ በመንግስት ባለስልጣናትና በሃይማኖት መሪዎች አቀባበል ተደርጎላቸዋል። ለሀዲያ ቴሌቪዥን አስተያየታቸውን የሰጡት ከሀገሪቱ ከተለያዩ አካባቢዎች የመጡ እንግዶች በሰጡት አስተያየት በተደጋጋሚ በዓሉ የመሳተፍ እድል እንደነበራቸው አንስተዋል። በእነዚህ አካባቢዎች ሁሉም አቀባበል ሲደረግ ኢትዮጵያዊ እንግዳ አቀባበል የሚታይ እንደነበረም ገልጸው በትናንትናው እለት ወደ ሆሳና ከተማ ሲገቡም ማህበረሰቡ የሀዲያን ባህልና ትውፊት በሚገልጽ ሁኔታ ደማቅ በሆነ መልኩ አቀባበል እንዳደረገላቸውም ተናግረዋል። ሆሳና እንዳየነው ነው። ትናንትና ማታ ነው ገባ። ነው ስንገባም፣ እስካሁን ድረስ ያለውም ሁኔታ ደስ የሚል ነው። ከዚህ ቀደም በስም ነበረ የምናውቃት፣ አፎ በትልል ነበረ የምናያት። አሁን መቸባየወት ሁኔታ መሰረት ሆሳና በጣም የምትገርም ከተማና ለወደፊት ኢትዮጵያን የምትወክል ከተማ ናት ብዬ ነው የማስበው። ከአጀማመሩ ጀምሮ የሚያዩ ነገር በጣም ድንቅ ነገር ነው። ግማሽ ኢትዮጵያ ማለት ይቻላል። በጣም ጥሩ ሀገር፣ ፍቅር ያለ ሀገር፣ ሰው ወዳጅ የሆነ ሀገር መሆኑንና እንግዳ ተቀባይ መሆኑን የሚያመሳስለን ነገር ከምንም በላይ እንግዲህ አቀባበላችን ነው። እናንተም በፍቅር ነው የምትቀበሉት፣ እኛም በፍቅር ነው አላ። በጣም ደስ የሚል ነው። ከአቀባበል ጀምሮ እስክትል እስካሁን ድረስ በቆይታችን እውነት ሆሳና ሕዝብ አቀባበል ከጅምሩ ጀምሮ ባህላዊ ምግቦችን፣ ባህላዊ መጠጦችን የተሙዝ በቃ ምገርም ነው በጣም አቀባበሉ። እውነት አባቶች በምርቃት እና ሲቀበሉ ነበሩ እና እና ከዛም አርፈን ወደ ዩኒቨርስቲ ከገባ ባላ ለየት አለ የበለጠ ለየት ያለ አቀባበሉ ያደረገ ነው እና ምንድ ነው በቃ ኢትዮጵያዊነት ማለት እንዲህ ነው። በቃ በዚህ ቆይታቸውም የአካባቢው ማህበረሰብ ከልጅ እስከ አዋቂ እያሳየ ያለው እንቅስቃሴ ኢትዮጵያዊነትን በሀዲያ ማህበረሰብ ዘንድ አጉልቶ የሚያሳይ ነው ብለዋል። በአካባቢው ከመጡበት አካባቢ የሚያስተሳስር ባህል እንዳለ የተናገሩት አስተያየት ሰጪዎች በዓሉን አንዱ የአንዱን ባህል የሚያስተዋወቅበትና መልካም ልምድ የሚወሰድበት እንደሆነም ገልጸዋል። እኔ አሁን ውዝዋዜ ነው የምሰራው። አዲስ ባህል ካገኘ ልንወስድ ነው የመጣ፣ አመጣጣችንም እንደዛ ነው ሁሉንም ባህል እንደምንሰራ ሁሉ አዳዲስ ባህል ስናገኝ ደግሞ በጣም ደስ ነው የሚለን። እሱንም ቀስመንም ያላወቅነውንም አውቀን ለመሄድ አገራችን እንዴት እንደሆነች ለማወቅ ሁሉንም ስናቅ ደግሞ ደስ ይለናል። የሁሉንም ባህል ስናቅ ደስ እያለን ኢትዮጵያዊነት እንዲህ ነው እያለ እየገለጽ የምንሄደው ባይዳ መጠት ትላንት አይቻለሁ። እኛ ጋር ናቄ ባላ ናገ ፋርሶ ባለው እና ከእሱ ጋር ይመሳሰላል። እንደገና ይሄ ድንቹ አለ ቦየው አለ ይሄንን በሰው አሁን ብተባበር በአንድ ሆኖ እዛም ያለው ምርጥ ስም ተቀናጅቶ ብሰራ ለሀገራችን የኢትዮጵያ ትልቅ ለውጥ ማለት ነው። ቤር ቤተሰቦች መገኛ ዛሬ በዓል እንደመሆኑ መጠን የአንዱ የባህል ሙዚቃ ሲነሳ ሁሉም ተነስቶ በአንድነት ይጨፍራል። ተጨፈራል የሌላው ስነሳ ሲነሳ እንደዛ በአንድነት ይጨፍራል። ምንም ልዩነት ያይንበት የለም። የጋሞም ሲዘፈን አዲያም የሰላም ሲዘፈን ሁሉም አማራው፣ ትግሬው፣ ኦሮሞው አንድነት ላይ ጉራጌው በአንድ ጨፍራ አይቻለው። በአንድ ጊዜ ተገናኝቶ በጣም ተናፋፍቆ ለተገናኙና አንዱ አንዱን የሚያከብርበት በዓል መሆኑንና አንድነት ኢትዮጵያዊነት የሚያሳይበት በዓል መሆኑን ነው። ኢትዮጵያ ለሁሉም በቂ እንደሆነች በመግለጽ የሚከፋፍሉ አጀንዳዎችን በመተው አንድ በሚያደርጉ ጉዳዮች ላይ ትኩረት ማድረግ ያስፈልጋልን ብለዋል። የብሔር ብሔረሰቦች አንድነት እስከሆነ ድረስ በዚህ ው ይቀጥል ደስ ይለኛል። ሕዝቡም የሚኬድበት ከዚህ ቀጥሎ የሚያዘጋጀው ሀገርም ከነዚህ ሀገሮች ተሞክሮ እየወሰደ በይበልጥ እያሻሻለ ብሄድ ደስ ይለኛል። ሁሉም ኢትዮጵያ አቃረብና አሰራር አይቶ ይሄ ኮሪደር ልማት ጋር ተያይዞ ህዝቡ ተሳትፎ ስራ አይቶ እንደዚህ አይነት ጥሩ አሰራር እንደዚህ ከተማ ውብ ለማድረግ ሌሎችም ከተሞች ሌሎችም ሀገሮች እናትና ሀገር ተሞክሮ አይቶ ብሰሩና ለውጥ ቢያሳዩ ሀገራችን ኢትዮጵያ ከፍ እናደርጋለን እና ሁሉም ለዚህ ሁሉ አባቶችም፣ ወጣቶችም፣ ሃይማኖት መሪዎችም፣ ተማሪዎች አጠቃላይ ሁሉም ሰው መተባበር አለብን። ሁላችንም ፍቅር ሁለ ማሰብ አለብን። ሁለ ሰላም ማሰብ አለብን። ሰላም ካለ ፍቅር ካለ ፈጣሪ ከኛ ጋር አለ። ኢትዮጵያ ማለት ድሩም ፈጣሪ የባረካት አገር ናት። ስለዚህ አንድ ሆነን በጋራ ሰርተን ኢትዮጵያን ከፍ እናደርግ ብዬ መልእክተን አስተላልፋለሁ። ባልደረባችን ሙሉዓለም ቀጭን ዘግበዋል።